ሰላም ጤና ስጥልኝ። ጋሽ ሰለሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መጥተናል። አሁን ውይ ሰው ግን አለ በጣም ብዙ። ናፍዬ የት ናቸው? የት ነው ያያቸው? ጋሽ ጋሽ ሰላም፣ ሰላም። ሲያምሩ ደግሞ ግርማ ሞገሳቸው። ማርያምን ጻራራ ያቸው እናት። ጋሽ ሰለሞን እንደምን አሉ? ሰላም ነው? እንደምን አሉ እ እንደምን አላችሁ? ደህና ነው። አለን አለን አለን። እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። አረ ብሔራዊ ቲያትር እዚህ ነው። ዋ እንጃ፣ እኔ አላውቅም። ረዥም ነው የኔ አባት። በጣም ነው የምታምሩት። እስኪ ታስገቡኝ። አላችሁ ስራችሁ። ይ ይቻላል። እ ዋ ደስ ይለናል። ስላገኘኋችሁ በጣም ደስ ብሎኛል። ልው በጣም ኑድስ የሚለው ይሄ። በጣም ኑድስ የሚለው ይሄ። አሁን ሰባኛ አመቱ ላይ ነው የደረስከው፣ ተመሰረተ። ሰባኛ አመቱ ላይ ነው። መቼ? ዛሬ ነው። ዛሬ አይደለም፣ ያለፈው ሳምንት ነው። እዚህ መጎብኘትም ይቻላል። መግባት እንችላለን። አይሄዱም እንደሄዱ ደረጃ ግርማ ነጋሽ አሁን በጣም አርግ ሲያማምሩ ደግሞ ያ የድሮዎች እንደዚህ ነው። ጣተስፋ ረዳት ፕሮፌሰር ተስፋዬ የገሰሰ የትያትር ቤቱ በጣም ደግሞ የምንወደውና የምናደንቀው በአንድ ጊዜ ስፓርክ የሆነ ሰው ወጋዮ ንጋቱ ጋ እኔን ይመስላል የማይገኝ የማይገኝ እና ለማየት እዚህ ነው። መቼም አባባ ተስፋዬ ጋር አልደረስክም? አይ አልደረስክም። አያቸው ነበረ፣ ግን አባባ ተስፋዬ ይባላሉ። በጣም በጣም ጌታቸው ደባልቄ ጭራቀረሽ ደግሞ ችትል ዘነበሽ ታደሰ ጭራቀረሽ ትባል። ዘነበሽ እንትን ሻፍቲን አፍሪካን የሚባል ፊልም ነበረ። ሻፍት አሜሪካን ሀገር የታወቀ ነው እሱ። እንግዲህ በሴቶች አደባባይ ቲያትር እንኳን መስራት አይችሉም። ወንዶች ነበሩ ያኔ ቲያትር የሚሰሩት፣ ሀንሰም የሆኑ ወንዶች አሉ እንደነ ጋሽመራ የመሳሰሉ ሴቶ ሆኖ ይሰራሉ። በኋላ አደባባይ አይወጣም ያኔ ማን ያገባታል? ችባኔጌ ተብላ ከወጣች እና እሷ በፓምትና ፒክኒክ ፓምት አለ አይደል? እና በጥ መያዣ ነው ያንን ፊልም የሰራችሁ በመጀመሪያ እና ኃይለ ስላሴ እቺ ምን ዘነር ነው የሆኑቻ የሆነ ታሪክ አለ። ጭራ ቀረሽ አሏት። ጭራ ቀረሽ በቃ ብድ ስላለች፣ ብድ ስላለች ጭራ ቀረሽ። ነጋጅ ዘለቀ ይባላል። እናት አባቱ ይህን ፎቶግራፊ እያዩ እንደ ኢየሱስ ነው የሚሰግዱለት። ግን እሱ ራሱ ረማዬ እኔ እኮ ነኝ፣ ተው እንዳትቀሰየፍብኝ ልጄ እባክህ ራሱ ኢየሱስ ክርስቶስ ነው። ስለ ስቅለት ይባላል። ኢትዮጵያዊ ነው። ድሮም ሜካፕ ልብሶች ሁሉ ከውጭ ነበር የሚመጡት። ብዙ ታሪክ አለ ነው አብዬ መንግስቱ አንተ ልጅ በጣም ኪድም ስለሆንክ እኔ ወጣ እኔ ገና በደምብ ከለር ፎቶም አልነበር። ላኬን ዋይት ነው በቃ እንግዲህ ይሄ ወደ ሰባ አመቱ ነው። እነዚህ ፎቶግራፎች ሰባ አመቱ ነው። ጌትነት የው አፌ ተውኔትና ገጣሚ፣ መራሄ ተዋናይ ዳይሬክተር ነው ወደ አማርኛ ሲተረጎ መራሃ የተዋና ይባላል። ቤትነትን ያሁን በቅርብ መኪና ተሸልመዋል። ሰምተህ እንደሆነ ስልሳ ስምንተኛ ዓመቱ የተከበረ ጊዜ የዛሬ አስራ አምስት ቀን መኪና ቢዋይዲ ተሸለመ። እንደገና ደግሞ አቢሲኒያ ባንክ ነው የሚሰራው እንትን ነው፣ ምንድን ነው የፒያር ውስጥ ነው። እነሱ ደግሞ አምስት ሚሊዮን ብር ሸለሙት። በጣም የሚገርም በቃ አልቅሶ አልቅሶ አልቅሶ ይህ ተሸለምነው ነው እንግዲህ፣ ይሄ ፒያኖ ይሰራል፣ ይሰራል ግን፣ ቃኘው አንዱ ብቻ ነበሩ ኢትዮጵያ ውስጥ ሞተዋል። አሁን ማንም አይነካውም። አይ ሰውየው ሞተዋል። የሚቃኙት ሌላ ሰው ቃኝቶ ታያቀው እኔ እኔ እንትን አደረኩት እኮ ታዲያ።